የዛሬ ሳምንት መላፍ ያስለቅሰን ነበረ። እግዚአብሔር ግን ድሟን ከዐይናችን የፈለከለ ነበረ። አሜን። በጣም ጭንቅ ነበረ። እግዚአብሔር ግን በሞትና በሕይወት መካከል አንድ እርምጃ ሲቀር እግዚአብሔር ጣልቃ ገባ። አሜን። ዕድሜን ሰጠው ያድናል። አሜን። ከዘላለም ሞት ያድናል። አሜን። ከበሽታ ያድናል። አሜን። የትኛውም ነገር ኢየሱስ ያድናል። ወዳጆቼ፣ ዘመኑ አልፏል። የኢየሱስ ክርስቶስ ሊመጣ በደጅ ነው። በሩ እንዳይዘጋባችሁ ሉ በክርስቶስ ኢየሱስ እመኑ። አሜን። የዘላለምን ሕይወት ታገኛላችሁ። አሜን። እየሱስ ሲናገር እንደዚህ አለ። እኔ አለ እውነት ነኝ፣ ሕይወት ነኝ፣ መንገድ ነኝ አለ ሌላ መንገድ፣ ሌላ ህይወት፣ ሌላ በር አሜን እህቴ ኢየሱስ ይወድሻል አሜን ኑ በኢየሱስ መኑ የዘላለምን ሕይወት እንዲሁ በነፃ ውሰዱ አሜን ኢየሱስ ብቸኛ የበግ ሰማያት መግቢያው በሩ ክርስቶስ ኢየሱስ ብቻ ነው አሜን ወዳጆቼ ዘመኑ አልቋል ኢየሱስ ሊመጣ በደጅ ነው ይህን ድርጊታ በማመን በመቀበል ከሲኦን አብንጡ አሜን ኢየሱስ ይወዳችኋል አሜን እውነትም ሕይወትም መንገድም ክርስቶስ እሱ ወደ ኢየሱስ ኢየሱስ ያሳርፋችኋል። ኢየሱስ ነጻ ያወጣችኋል። ኢየሱስ የዘላለምን ሕይወት ሰጣችኋል። አሜን። ለዚህ ጌታ ክብር ምስጋና ውዳሴ ይገባል። ብዙ ወንጌል አላፉም ነው።